አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። በዚህ መንገድ ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። በዚህ ሰዓት ዳግም እናንተን ያገኘ ነው። ቀደም ሲል በገባነው ቃል መሰረት አርሰናልን እና ማንቸስተር ሲቲን እንዲሁም ሌሎቹን ክለቦች የተመለከቱ የዝውውር ወሬዎችን ወደ እናንተ ለማድረስ ነው። ከአርሰናል እንጀምራለን። አርሰናል የአንድን ተጫዋች ዝውውር ሊያጠናቅቅ ከጫፍ ደርሷል። እንግዲህ አርሰናል በዘንድሮ የውድድር ዓመት ሁለተኛ ደረጃን ይዞ አጠናቋል በፕሪሚየር ሊግ። በአውሮፓ ቻምፒዮንስ ሊግ ደግሞ የግማሽ ፍጻሜ ተፋላሚ ሆነው በፓሪስ ሰን በመሸነፍ ከውድድሩ እንደወጣ እናስታውሳለን። ባለፉት ሶስት ዓመታት ሁለተኛ ሁለተኛ የወጣው አርሰናል ለሚቀጥለው የ202526 የውድድር ዓመት የፕሪምየር ሊጉን ዋንጫ ለማንሳት እንደዚሁም በተመሳሳይ በ202526 በአውሮፓ ቻምፒዮንስ ሊግም ሆነ በሌሎች የውድድር አይነቶች ማለትም በካራባው ካፕ፣ በኤፍ ኤ ካፕም ቢሆን ዋንጫ የሚያሸንፍ ቡድን እንዲገነባ ይጠበቅበታል። ችሎ ያደርገዋል ወይ? የብዙዎቻችን ጥያቄ ነው። ይህንን ለማሳካት አርሰናል ታርጌት ብሎ ያስቀምጣቸው ተጫዋቾች አሉ ወይም የመጫወቻ ቦታዎች አሉ። አርሰናል በታርጌትነት ያስቀምጣቸውን ቦታዎች ስናነሳ አንደኛው ለግብ ጠባቂው ለዴቪድ ራያ ተጠባባቂ ሊሆን የሚችል ወይም ራሱ ዴቪድ ራያን ኮምፒት አድርጎ አሰልጣኞቹን አሳምኖ የመጀመሪያ ተሰላፊነቱን መውሰድ የሚችል ግብ ጠባቂ ከተገኘ አርሰናል አንድ ግብ ጠባቂ ማስፈረም ይኖርበታል። ከዛ በተጨማሪ አጥቂ፣ ሁሉም ሰው ፕራዮሪቲ የሰጠው ጉዳይ ነው። በሆልዲንግ ሚድፊልደር ቦታ የሚጫወተው ተጫዋችም እንደዚሁ አርሰናልን መቀላቀል አለበት። እነዚህን መሰረታዊ ስራዎች ከሰራ በኋላ ግን ሌሎች ተጨማሪ ራስን ማጠናከር የሚያስፈልጉ የተባሉ ቦታዎች አሉ። እነዚህን ተግባሮች በዚህ ክረምት አከናውኖ መጨረስ ለአርቴታ እንደዚሁም ለአንድሪያ ቤርታ እጅግ እጅግ በጣም ወሳኝ ስራ ነው። ሌሎቹ ክለቦች እየሰሩ ካሉት ስራ አንጻር ወደኋላ ኋላ ተጎተተ እየተባለ ያለው አርሰናል አሁን ከታርጌት ካደረጋቸው ተጫዋቾች ወይም አዳዲስ ተጫዋቾችን ሊያስፈርም አስቧል ከተባሉ ቦታዎች ግብጠባቂው ላይ የኬፓሪዝ አባላጋን ዝውውር ለማጠናቀቅ ከጫፍ ደርሷል። አርሰናል በቃ ነገሮችን አጠናቋል። ምናልባትም በመጪዎቹ ጥቂት ቀናት ወይም ሰዓታት ኬፓሪዝ አባላጋ የአርሰናል ተጠባባቂ ግብጠባቂ ሆነ ወይም ኬፓሪዝ አባላጋ ከ ዴቪድ ራያ ጋራ በአርሰናል ተሰላፊ ለመሆን ራሱ ለማፎካከር ዝግጁ አደረገ። አርሰናል የተጫዋቹን ዝውውር አጠናቀቀ ሲባል ልትሰሙ ትችላላችሁ። ስለዚህ ታርጌት ነምበር ዋን ይሄ ነው የግብ ጠባቂው ቦታ መሸፈን መቻል አለበት። ዴቪድ ራይ አንድ ነገር ቢሆን፣ ሌላ አስተማማኝ ግብ ጠባቂ መኖር መቻል አለበት በአርሰናል ቤት ውስጥ። ይህንን ለማድረግ ከፓሪዝ አባል አጋ ጋር ስምምነቱ ተጠናቋል። አርሰናል ማድረግ የሚጠበቅበት ለነገሩ ቀላል አምስት ሚሊዮን ፓውንድ የሪሊዝ ክሎስ አለው ወይም የውል ማፍረሻ አለው፣ እሱን መክፈል ብቻ ነው እንጂ የሚጠበቅበት ቼልሲን ማሳመን ምናምን ምናም የሚባል ነገር የለም። ይሄ ግብ ጠባቂ የቼልሲ ግብ ጠባቂ ነው። ቼልሲ በውሰት ሰጥቶት ለቦርንማውዝ እየተጫወተ ነበረ። በዚህ የዘንድሮ የተጠናቀቀው የውድድር ዓመት ላይ ለበርንመዝ የሰጠው አገልግሎት ደግሞ በጣም ጥሩ የሚባል ነው ስለዚህ አሁን ለቼልሲ አምስቱን ሚሊዮን ፓውንድ ብቻ ሰጥቶ አርሰናል ከተጫዋቹ ወይም ከግብ ጠባቂው ጋር ጨርሶ ግብ ጠባቂውን የራሱ ማድረግ ይችል ነበር ይህንን አጠናቆታል ነው አሁን እየተባለ ያለው ስለዚህ አርሰናል በልጁ ላይ በጣም ከፍተኛ ፍላጎት አለው ልጁ ላይ ያለውን ፍላጎት ልጁ ላይ ያለውን መተማመን ወደ ተግባር ቀይሮታል ይችላል ነው። ስለዚህ አሁን ለቦታ መታገል ይኖራል ተብሎ ደግሞ ይጠበቃል በዴቪድ ራያንና በኬፓ ሪዛባላጋ መካከል። እንግዲህ ኬፓ ዴቪድ ራያን እውነት ኮምፒት አድርጎ ወይም ከእሱ ጋር ተፎካክሮ ግብ ጠባቂነት ላይ የመጀመሪያ ተሰላፊነትን እድል በአርሰናል ቤት ውስጥ ያገኛሉ ወይ? እንግዲህ ይህን ኖረን የምናየው ነው። በዜግነት ስፔናዊ የሆነው ቀድሞ ለቼልሲ ሲጫወት የምናውቀው ቼልሲ ሰባ አንድ ነጥብ ስምንት ሚሊየን ፓውንድ ያወጣበት ግብ ጠባቂ ነው። ያው 71.8 ሚሊዮን ፓውንድ የወጣበት ግብ ጠባቂ እንዴት ያለ ችሎታ ቢኖረው ነው ብለን መቼም ማሰባችን አይቀርም። በተግባርም ደግሞ ያየ ነው ከፓሪዛ አባላ ጋ እውነት ለመናገር በጣም ጥሩ ከምንላቸው ግብ ጠባቂዎች መካከል አንደኛው ነው 2018 ላይ የዛሬ 7 ዓመት አካባቢ 7 አንድ ሚሊየን ፓውንድ የወጣበት በረኛ አሁን በአምስት ሚሊየን ፓውንድ ሲገኝ ለአርሰናል ስኖቴ ባድ ዲል መጥፎ የሚባል ዝውውር አደለም፣ በጭራሽ። ብዙ ሰው ከፓሪዝ አባላ ጋር ሲነሳት ዝ የሚለው ተቀይረ ውጣ ሲሉት ማሪዚዮ ሳሪ አልወጣም በማለቱ ካልሆነ በስተቀረ በጥሩ ግብ ጠባቂነቱ ግን ልናነሳው የምንገደድ ይመስለኛል። ስለዚህ በሰላሳ 30 ዓመት እድሜ ላይ ነው የሚገኘው። ለበርንመዝ የመጀመሪያ ተመራጭ ግብ ጠባቂ ነበረ። በርንመዝ በዘንድሮ የውድድር ዓመት በፕሪሚየር ሊጉ በጣም ውጤታማ ከሆኑት ክለቦች መካከል አንደኛው ነው። በአሰልጣኝ አንዶኒ ኢራዮላ ስር በተጠናቀቀው የውድድር ዓመት በሰላሳ አምስት ጨዋታዎች ላይ የመጀመሪያ ተሰላፊነትን ያገኘና ምናልባት በፕሪሚየር የሚያስገኝ ሊጉ በርንመዝ በጣም ጥሩ የሚባል ቦታ ይዞ ሲያጠናቅቅ በዛ ውስጥ የጎላ ድርሻ ከነበራቸው የበርንመዝ ተጫዋቾች መካከል አንደኛ ግብ ጠባቂው ኬፓሪዛ ባላጋ ነው። ስለዚህ አርሰናል ይህንን ተጫዋች ወደ ኤምሬስ ስቴዲየም ለመውሰድ የሄደበት ርቀት ተጫዋቹን ማዘዋወር መቻሉ ወይም በድል ሊያጠናቅቅ መቃረቡ ለአርሰናል ደጋፊዎች ሊያስደስት የሚገባ መረጃ ይመስለኛል። በግብ ጠባቂው አቅም ላይ ምንም ጥርጥር የለም። አመል ካልሆነ በስተቀረ መልበሻ ቤቱን ይበጠብጣል ተብሎ ካልተሰጋ በስተቀረ ስለ ጎበዝ ግብ ጠባቂነቱ ሁላችንም እግር ኳስን የምንከታተል ሰዎች ልንመሰክር የምንችል ይመስለኛል። ሁለተኛው ከአርሰናል ጋር የተያዘው ወሬ ስጋት ስሜትን የሚፈጥር ነው። የስጋት ስሜቱን የሚያመጣው አርሰናል ኦልሞስት ብዙ ርቀት ሄዶበታል የሚባለው የማርቲን ዙቢሜንዲ ዝውውር እክል ሊገጥመው ይችላል መባሉ ነው። ይሄ እክል ከምንድነው የሚመጣው? ለምን ተፈጠረ? በክለቡ ሪያል ሶሴዳድ እና በአርሰናል መካከል ስምምነት ላይ ከተደረሰ ሐምሌን ጠብቁኝ ብሏል ሪያል ሶሴዳድ ከተባለ አርሰናልም ሐምሌን ጠብቆ የተጫዋቹን ዞጉር ሙሉ በሙሉ ራቲፋይ ለማድረግ ለማጠናቀቅ እየጠበቀ ባለበት ሰዓት ላይ ሪያል ማድሪድ ነው እንግዲህ ያለ የሌላ አቅሙን ይዞ ሪያል ሶሴዳዶች ሀሳባቸውን እንዲቀይሩ ከአርሰናል ይልቅ ማርቲን ዙቢሜንዲን ለነሱ እንዲሰጧቸው ወይም ለነሱ እንዲሸጡላቸው የማግባባት ስራን እየሰሩ ነው ተብሏል። እንግዲህ የሪያል ሶሲዳዱ የመሀል ሜዳ ተጫዋች በጣም በጣም በጣም ጥሩ ከሚባሉት ሆልዲንግ ሚድፊልደሮች መካከል አንደኛው ነው። በዲፌንሲቭ ሚድፊልደር ቦታ ላይ ምናልባትም ሌሎች ተጫዋቾች ሊኖሩ ይችላሉ፣ ግን ቁጥር አንድ ከሚባሉት በጣም በጣም በጣም አውት ሻይን ያደርጋሉ ከሚባሉት መካከል አንደኛው ማርቲን ዙቢሜንዲ ነው። ስለዚህ አስ እንዳስነበበው ከሆነ ሪያል ማድሪድ ይዞት የመጣው ሀሳብ ለማርቲን ዙቢሜንዲ ዝውውር አርሰናልን የሚያስበረግግ የሪያል ሶሴዳድን ሀሳብ ደግሞ የሚከፍል ነው ተብሏል። እንግዲህ ሪያል ማድሪድ ይዞት የመጣው ሀሳብ አርሰናል የተጫዋቹን የውል ማፍረሻ ለመክፈል ተስማምቷል። ከሪያል ሶሴዳድ ጋር በቃ ውል ማፍረሻ ያላችሁትን ገንዘብ ሰጣችኋለሁ፣ ተጫዋቹ የኔ ይሆናል ብለው ምናምን አውርተው ጨርሰዋል። ዙብሜንዲም እንደዚሁ አንድ ወቅት ላይ እኮ ለንደን ታየ እና ለንደን የታየው የሕክምና ምርመራውን ሊያደርግ ነው ተብሎ ነበረ እና በኋላ ያቺን ወሬ ራሱ ዙብሜንዲ አስተባበላት እንጂ ለንደን ላይ ታይቶ ለንደን የመጣው የሕክምና ምርመራ ሊያደርግ ነው ተብሎ ሲወራ ነበር። አሁን ሪያል ማድሪዶች የተለያዩ ዘዴዎችን ነው ይዘው የመጡት። የመጀመሪያው ለማርቲን ዙብሜንዲ አርሰናል ልክፈል የሚለውን አይነት 60 ሚሊየን ዩሮ መክፈል አለብን ብለው አያምኑ 60 ሚሊዮን ዩሮ አንከፍልም። ነገር ግን ለሪያል ሶሴዳድ ከክፍያ ነፃ የሆነ የተጫዋቾች የውሰት ዝውውር እንፈቅድለታለን ነው። ይሄ ማለት ከሪያል ማድሪድ ሁለት ሚሆን ሶስት ተጫዋቾች በነፃ ዝውውር ማለት በነፃ የውሰት ስምምነት፣ ውሰት ነው። በቋሚነት የሪያል ሶሴዳድ ተጫዋቾች አይሆኑም። እናውሳችኋለን ለማዋስ የሚከፈል ምንም ክፍያ አይኖርም። ስለዚህ ሳናስከፍል እናዋስ እናውሳችሁና እዛ ላይ ገንዘብ ጨምረንላችሁ ዙቢሜንዲን እንውሰድ ነው ይሄ ፕላን ነምበር ዋን ነው። አሁን ሪያል ማድሪድ ያመጣው ሀሳብ የሪያል ሶሴዳድን ሀሳብ ይከፍላል፣ አይከፍልም ያንን ነው እንግዲህ ማየት፣ ምክንያቱም ከሪያል ማድሪድ ሶስት ተጫዋቾችን መዋስ ማለት ዙቢሜንዲን በማጣት የሚፈጠር ክፍተት እንዳይኖር ነው። ክፍተት ካልተፈጠረ ደግሞ ገንዘብ መሰብሰብና ዞቤሜንዲ ለሪያል ማድሪድ አሳልፈው መስጠት አሪፍ ነገር ነው የሚሆነው። ምክንያቱም ሶስት ተጫዋቾችን ሁለት ተጫዋቾችን በውሰት ከሪያል ማድሪድ ይወስዳሉ። ለመዋስ ምንም የሚከፍሉት ክፍያ የለም። ሪያል ማድሪድ ማርቲን ዙቢሜንዲን ይወስዳል። ማርቲን ዙቢሜንዲን ሲወስድ ደግሞ እንደገና ገንዘብ ይከፍላል። የሚከፍለው ገንዘብ ግን እስከ 60 ሚሊየን ዩሮ አይደርስም። ስለዚህ ከ60 ሚሊየን ዩሮ ያነሰ ዋጋ ከፍሎ ማርቲን ዙቢሜንዲን ለመውሰድ ሲል ነው ሪያል ማድሪድ ሁለቱ የሶስት ተጫዋቾችን ክፍያ የሌለው ውሰት እናውሳችሁ የሚሉት ይሄ የማይሳካ ከሆነስ ነው። ይሄኛውን ሀሳብ ሪያል ሶሴዳድ የማይቀበለው ከሆነ ኦኬ እንደራደር፣ ማዋስ የሚባለው ነገር ይውጣ፣ እኔ ለእናንተ በቀጥታ የገንዘብ ክፍያ ልፈጽምላችሁ፣ በምከፍለው የገንዘብ ክፍያ ላይ የተመሰረተ ስምምነት ላይ እንድረስ የሚል ሀሳብ አምጥቷል። ግን ይሄ የገንዘብ መጠን 60 ሚሊየን ዩሮ እንዲደርስ ሪያል ማድሪድ አይፈልግም። ሁለት ነገሮች የልብ ልብ ሰጥተውኛል ይላል ሪያል ማድሪድ። የመጀመሪያው የልብ ልብ የሰጠው ነገር ራሱ ማርቲን ዙቢሜንዲ በላሊጋው የተጫወተ መቀጠል እንደሚፈልግ ማወቁ ነው። ዙቢሜንዲ ምርጫው ቢሆን ቢሳካለት፣ እንደ ምርጫው እንደ ፍላጎቱ ቢሆን በላሊጋው ላይ የተጫወተ መቆየትን ይፈልጋል። ስለዚህ የላሊጋ እግር ኳስ ልሰጠው ይችላለሁ፣ ፍላጎቱ ይሟላል ማለት ነው። ሁለተኛው የልብ ልብ ለሪያል ማድሪድ የሰጠው ጉዳይ የአዲሱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ከማርቲን ዙቢ ሜንዲ ጋር ሰርቶ የሚያቅ መሆኑ ዙቢ ሜንዲም ራሱ ለእኔ እንደ አይድል እንደ ምሳሌ የማየው ዣቪ አሎንሶን ነው ማለቱ እንደ አይድል ከሚያየው እንደ ምሳሌ ከሚያየው ሰው ጋር አብሮ የመስራትን እድል ዙቢ ሜንዲም ይገፋዋል ተብሎ አይጠበቅም ነው ስለዚህ አርሰናል ከሪያል ሶሴዳድ ጋር የደረሰውን ስምምነት እንግዲህ ስምምነት ላይ ተደርሷል ተብሏል። የሚጠበቀው ሰኔ እስኪያልቅ ድረስ ነው። ሰኔ ካለቀ በኋላ በሚያጭው የበጀት አመት ወይም ሐምሌ አንድ ላይ ይህንን ተጫዋች ማስፈረም ስለሚፈልግ ነው። አርሰናል አይደለም ይሄንን እየፈለገ ያለው አርሰናል አይደለም ይሄንን እየጠየቀ ያለው። ኦኬ ትወስዱታላችሁ፣ ኦኬ ስልሳ ሚሊዮን ዩሮኑን ትከፍሉናላችሁ። ነገር ግን ዝውውሩን አሁን ከሰኔ ሰላሳ በፊት ብናጠናቅቀው ለኛ ይጎዳናል። ሐምሌ አንድ ጀምሮ ግን ይህንን ዝውውር እናጠናቅቃለን። እኔም ለሚቀጥለው በቃ ከአካውንቲንግ ሲስተሙ ጋር በተያያዘ ለእኔ የሚጠቅመኝ ከሐምሌ በኋላ ብንገበያየ ነው ስላለና ያንን አርሰናል ስለተቀበለ ነው እንጂ በክለቦቹ መካከል ያለ ስምምነት ስላልተደረሰ አይደለም። ተጫዋቹም አርሰናልን መቀላቀል ስለማይፈልግ አይደለም። ይሄንን ቀን እየጠበቀ ግን፣ እንደዚህ ሊያባባ የሚችል እንደዚህ ሀሳብን ሊከፍል የሚችል የሪያል ማድሪድ ጉዳይ መጣ። እና ዣቪ አሎንሶ ከልጁ ጋር ሰርተው ስለሚያውቅ የልጁን አቅም ስለሚረዳ ለሪያል ማድሪድ ባለስልጣናት ይህንን ትዕዛዝ ሰጥቷል ነው ስለዚህ የፊፍሪ ሎን እንደገና ገንዘብ ክፍያ ዙቤሜ እንዲን ያስገኝልናል ነው። ዣቪ አሎንሶ ከዚህ ተጫዋች ጋር ቢገናኝ አሁን ሞድሪች የለም እንግዲህ፣ ባለፈው ቶኒ ክሮስ ሲወጣ ሪያል ማድሪድ ቤት ውስጥ የተፈጠረ ክፍተት ምናምን ስንል ነበረ። የዙቢሜንዲ ዝውውር ወደ ሪያል ማድሪድ የሚጠናቀቅ ከሆነ ሪያል ማድሪድን ከነ ባርሴሎና ጋር እንዲፎካከር ለማድረግ ከፍተኛ እድል ከነ ባርሴሎና ጋር እንዲፎካከር ለማድረግ ከፍተኛ እድል የሚሰጥ ይሆናል። በዚህ መሃል አርሰናል መበርታት አለበት። በዚህ መሃል አርሰናል ጉዳዩ እያለቀ ነው፣ እየተከታተል ነው ነው እያጠና ነው ነው ያጣራን ነው የሚሉትን ነገሮች በሙሉ ትቶ አርሰናል ማድረግ የሚጠበቅበት የሚመስለኝ ቶሎ ቶሎ ዝውውሮችን መጨረስ ነው። ይሄ ለዙቤሜንዲ ብቻ የሚሰራ ሳይሆን ለጎኮሬሽን የሚሰራ ነው። ጎኮሬሽን መግዛት የሚፈልገውን አርሰናል ልጁ ማንቸስተር ዩናይትድን በቀላቀል በጣም ደስ ይለኛል ብሏል። ቻምፒዮንስ ሊግ ባይኖር ዩሮፓ ሊግ ባይኖር ኮንፈረንስ ሊግ ላይ ባይሳተፍም ለማንቸስተር ዩናይትድ የመጫወትን እድል ካገኘው አላባክነውም የሚል አስተያየትን ሰጥቷል። ቤንጃሚን ሼሽኮ አርሰናል ብቻ እየፈለገው ያለው ተጫዋች አይደለም ልክ እንዳሁኑ ሪያል ማድሪድ ዙቤ ሜንዲ ላይ እንደመጣው ሌሎች ተጫዋ ክለቦች ጠንከር ያለ አቋም ይዘው የቤንጃሚን ሸሽኮን ጉዳይ እንከታተል ካሉ አርሰናል ራሱን ለማጠናከር የሚያደርገው ጥረት ላይ ከባድ ከባድ ፈተናን ሊያመጣበት ይችላል ስለዚህ ልክ የኬፓ አሪዛባላጋ ዝውውር ሊያጠናቀቅ ከጫፍ እንደደረሰው ሁሉ አርሰናል የሌሎቹን የሚፈልጋቸውን ተጫዋቾች ዝውውር በቻለው መጠን በቻለው መጠን ቶሎ ቶሎ ማጠናቀቅ መቻል አለበት ሁልጊዜም ስለ አርሰናል ና ስለ ዝውውር ስናነሳ እንደ ማሳሰቢያ ልናስቀምጠው የምንወደው ነገር የማስታወሻ ይሆናል ብለን የምናስበው ሃሳብ ማንቸስተር ሲቲ ራሱን እያጠናከረ ያለበት መንገድ ያስፈራል። ሊቨርፑል ራሱን እያጠናከረ ያለበት መንገድ ያስፈራል። ሌላው ቀርቶ ቼልሲ በደንብ አድርጎ ዝውውር ላይ እየሰራ ነው። ቀደም ሲል ባስቀመጥንላችሁ መረጃም ላይ ቢሆን ማንቸስተር ዩናይትድ እንግዲህ ልብ እንበል ማቲያስ ኩናን ካስፈረመ በኋላ ኤምቤሞን ዝውውር ከጨረስኩ በኋላ እንደገና ዘጠኝ ቁጥር ቦታ ላይ የሚጫወት አጥቂ እጨምራለሁ፣ ያስፈልገኛል እያለ ነው። እንግዲህ እነዚህ ሁለት አስር ቁጥር ቦታ ላይ የሚጫወቱ ተጫዋቾች በጣም አሪፍ አሪፍ የማጥቃት አቅምን የመጨመር ጉብዝና ያላቸው ናቸው። ኤምቤሞን ብንወስድ፣ ሀያ የፕሪሚየር ሊግ ጎል ያስቆጠረ ተጫዋች ነው። ስለዚህ ማንቸስተር ዩናይትድም ከመዳከም ለመውጣ ጠንክሮ ከሰራ ቼልሲ፣ ሊቨርፑል እንደዚሁ ማንሲቲ በጣም አስፈሪ የሚባል የዝውውር ተሳትፎ ካደረጉ ሁለተኝነት ሰልችቶኛል ወደ አንደኝነትና ወደ ሻምፒዮንነት መምጣት አለብኝ የሚል አርሰናል በዚህ አምቢሽን ላይ ከሆነ ያለው የምርም ዝውውሮችን በጣም በጣም በጣም በፍጥነት ማጠናቀቅ አለበት። ነገሮች እንደ ባለፈው ጊዜ የሚቀጥሉ አይመስለኝም። በቁጭት ውስጥ ያሉ ክለቦች እንደ ማንቸስተር ሲቲ፣ እንደ ማንቸስተር ዩናይትድ፣ እንደ ቼልሲ፣ ውጤታቸውን ማስጠበቅ የሚፈልጉ እንደ ሊቨርፑል ያሉት ክለቦች የአርሰናልን አይነት መዘናጋት ላይ ላለ ክለብ አደገኞች ናቸው። የመጪው የውድድር አመት በጣም በጣም በጣም ከእስካሁኑም ለየት ያለ ጠንካራ ፉክክር የሚደረግበት ሊሆን ይችላል ነው። ቶተናም ሆትስፐርስ በጣም በጣም በጣም ጠንካራ የሚባሉ ዝውውሮችን ያደርጋል። አሁን ቶተናም የሚጠብቀው ቶማስ ፍራንክን እቀጥራለሁ ወይ በቃ እሱን ከቀጠረ በኋላ የቶማስ ፍራንክ ፍላጎት የሆኑ ተጫዋቾች ወደ ቶተናም ሜዳ እንዲሄዱ ይደረጋል። ነው። እንደዚሁም ደግሞ በነገራችን ላይ ቶማስ ፍራንክ ቶተናምን የሚይዙ ከሆነ ቶማስ ፍራንክን ተክቶ ደግሞ በብሬንትፎርድ ሪኮርድ ማኬና የኤፍሲ ውስጥ አሁን አሰልጣኝ የነበረው ክለቡን ሊረከብ ይችላል የሚሉ መረጃዎች ወጥተዋል። ወደ ማንቸስተር ሲቲ ጉዳይ ስንሄድ አሁንም ማንቸስተር ሲቲ አስፈሪ የሚባለውን ወይም ራስን የማጠናከር ጠንካራ እንቅስቃሴ ማድረጉን እንደቀጠለ ይገኛል ማንቸስተር ሲቲ በ31 ሚሊየን ፓውንድ የወልቨርሃምፕተን ወንድረርሱን የግራ መስመር ተከላካይ ራያን አይት ኑሪን አልጄሪያዊውን ለማስፈረም ስምምነት ላይ ደርሷል። ይሄ አይት ኑሪ የሚባለው የወልቭስ ሌፍት ባክ በማንቸስተር ሲቲ በጣም ከተፈለጉ ተጫዋቾች መካከል አንደኛው ነበረ። ስለዚህ ማንቸስተር ሲቲ የልጁን ጉዳይ ሲከታተል ከቆየ በኋላ ከዎልቭስ ጋር 31 ሚሊዮን ፓውንድ ላይ ስምምነት ላይ ደርሰዋል። በነገራችን ላይ ለዓለም ዋንጫ ተሳታፊ ክለቦች ተብሎ የተከፈተው የዝውውር መስኮት ማክሰኞ ይዘጋል ከነገ ወዲያ ከነገ ወዲያ ዝውውር መስኮቱ ከመዘጋቱ በፊት ማንቸስተር ሲቲ የዚህን ፉል ባክ ዝውውር ቶሎ ብሎ ማጠናቀቅና ና ተጫዋቹን በዓለም ዋንጫ ላይ መጠቀም የሚችልበትን እድል ለማመቻቸትም እየሰራ ይገኛል ነው። ስለዚህ ማንቸስተር ሲቲ 31 ሚሊየን ፓውንድ በቀጥታ የሚከፍለው ይሆናል። ነገር ግን ይሄ ክፍያ እስከ 36.3 ሚሊየን ፓውንድ ሊደርስ ይችላል። ይሄ ተጫዋች ከማንቸስተር ሲቲ ጋር ሆኖ የሚያሳካቸው ስኬቶች ከግምት ውስጥ ወጥተው ገብተው ተጨማሪ ክፍያ ያለው ወልቭስ ወደፊት ይከፈላል ነው። እድሜው ጥሩ ነው፣ 23 ዓመቱ ነው። ኮንትሪቢዩሽኑ በጣም በጣም በጣም መልካም የሚባል ነው። ስለዚህ ይሄንን ተጫዋች 2020 ላይ ከፈረንሳይ ክለብ አንገርስ ከሚባል ክለብ ነው ወልቭስ ገዝቶት የነበረው። ከዛ በኋላ በጣም ጥሩ የሚባል አስተዋጽኦ ለወልቨር ሃምፕተን ዋንደረርስ አድርጓል። መቶ ሃምሳ ሰባት ጨዋታዎችን አድርጓል። ከዛ በተጨማሪ አስራ ሁለት ጎሎችን እና አስራ ዘጠኝ ለጎል የሚሆኑ ኳሶችን መስጠት እየቻለ ነው። ተጫዋቹ ለአልጄሪያ ብሔራዊ ቡድን እየተጫወተ ባለበት ሰዓት ላይ ስለ ጋርዲዮላ ጠይቀውት ነበር እና ጋርዲዮላ በጣም በጣም በጣም ታላቅ አሰልጣኝ ነው። ማንቸስተር ሲቲ ልቀላቀላ ልቀላቀል ከሚለው ጋራ ሳይሆን ሁላችንም የምናውቀው ነው እና ከጋርዲዮላ ጋራ መስራት የተሰ ፕሪቪሌጅ በቃ ምንም ምንም ጥያቄ የለውም። ለማንም ቢሆን ለማንም ቢሆን ጋርዲዮላ ኢንዲቪጁዋል ኳሊቲዎችን ከፍ የማድረግ አቅም ያለው አሰልጣኝ እንደሆነ ሁላችንም እንረዳለን። ስለዚህ ከእሱ ጋር የመስራት እድል ያገኘው አይትኖሪም በጣም የሚደሰትበት ራሱን ለመግለጥ በትልቅ መድረኮች ላይ ደጋግሞ የሚወጣበትን እድል እየፈጠረ ይገኛል። ለዚህ ነው ማንቸስተር ሲቲ እያደረገ ያለው የዝውውር ተሳትፎ በጣም ጠንካራ ነው የምንለው። ታይጃኒ ራይንደርስ ሆላንዳዊው የመሃል ሜዳ ተጫዋች እንደዚሁም በማንቸስተር ሲቲ የሕክምና ምርመራውን ሊያደርግ ነው። ይህም የዝውውሩን መጠናቀቅ 59 ሚሊዮን ፓውንድ ከፍሏል ለኤሲ ሚላን። ስለዚህ ህክምና ምርመራው በተሳካ ሁኔታ ከተጠናቀቀ በኋላ ታይጃኒ ራይንደርስም የማንቸስተር ሲቲ ተጫዋች ይሆናል። መሀል ሜዳውን እንደዚሁም ደግሞ ጋርዲዮላ በጣም የሚፈልገውን በመስመር በኩል የሚደረገን እንቅስቃሴ የበለጠ አሪፍ የሚያደርጉላቸውን ተጫዋቾች ሲቲዎች እያገኙ ይገኛሉ። ስለዚህ ማንቸስተር ሲቲ በጣም በጣም በጣም በጣም አሪፍ አሪፍ የሚባሉ ዝውውሮችን እያከናወነ ነው ያለው። እንግዲህ እኔ የውድድር ዓመቱ ተጀምሮ የፉክክር ጨዋታዎችን ማየት ስንጀምር መሀል ሜዳ ላይ በማንቸስተር ሲቲ በኩል በቸርኪ እና በራይንደርስ መካከል የሚኖረውን ጥምረት ሲቲ ሲጫወት ለማየት በጣም በጣም ከሚጓጉት ሰዎች መካከል አንዱ ነኝ። ታይጃኒ ራይንደርስ እና ቸርኪ ማንቸስተር ሲቲ ምን አይነት ጥንካሬ እንዲኖረው ያደርጋሉ። እንደው ለነገሩ ማንቸስተር ሲቲን ብቻ ሳይሆን፣ ለምሳሌ ሊቨርፑል የዊርትስን ዝውውር ካጠናቀቀ በኋላ በዚህ አቅም ላይ እንደገና ዊርትስን አይነት ተጫዋቾች ጨምሮ አርንስሎት እንዴት አይነት ጠንካራ ቡድን ይዘው ሊመጡ ይችላሉ? እኔ ለዛ እኮ ነው አሁን 2526 የውድድር ዓመት የእውነት በጣም እጅግ በጣም የሚያጓጓኝ ለምንድን ነው የሚያጓጓኝ ክለቦች ራሳቸውን በጣም በጣም በከፍተኛ ደረጃ እያጠናከሩ ስለሆነ ማንቸስተር ዩናይትድ የሚያስባቸውን ተጫዋቾች ካገኘ በኋላ ቼልሲ ራሱን ለማጠናከር አዳዲስ ተጫዋቾችን ወደ ቡድኑ ከቀላቀለ በኋላ አርሰናል ስራውን ሰርቶ ከጨረሰ በኋላ ሲቲ ሊቨርፑል ተመሳሳይ ነገሮችን ካደረጉ በኋላ የውድድር ዓመቱ ላይ እንደው በቃ ምን እንዴት ብዬ ነው የማስቀምጠው? በቃ ተጫዋቾችን ለማስፈረም በጣም ከፍተኛ ትግል እየተደረገ ነው ያለው እና በዚህ የተጫዋቾች ዝውውር ሂደት ላይ ማን ነው የበላይነቱን የሚወስደው? በማን የበላይነት ይጠናቀቅ ይሆን? እንግዲህ ዋንጫ ለማንሳት አርሰናል፣ ሊቨርፑል፣ ሲቲ ምናምን ሲፎካከሩ የውድድር ዓመቱን በበላይነት ማን ያጠናቀቃል እንደምንለው የዝውውር መስኮቱ ተዘግቶ አዲሱ የውድድር ዓመት እስኪ ጀምር ድረስ ክለቦች ራሳቸውን ለማጠናከር ከወዲሁ በጣም ከፍተኛ ስራ እየሰሩ ነው ያሉት እና ማን ነው የበለጠ ስኬታማ የሚሆነው? ማን ነው አሪፍ አሪፍ ዝውውሮችን የሚያደርገው? ማን ነው በዝውውሮቹ የበለጠ ከተጠናቀቀው የውድድር ዓመት የተሻለ ነገር ፕሮዲስ ማድረግ እንዲችል አዳዲሶቹ ተጫዋቾች የሚረዱት ማንን ነው የሚለው የሚናፍቀኝ የሚናፍቀኝ ነገር ነው። ይሄ ሁላችንም ጋር ያለ ስሜት ይመስለኛል። እስከዛው ግን ክለቦች የቻሉትን ነገር በሙሉ እያደረጉ ይገኛሉ። አርሰናል የአንድን ተጫዋች ዝውውር ሊያጠናቀቅ ነው። ማንቸስተር ሲቲ ከሌላ ተጫዋች ጋር ስምምነት ላይ ደርሷል። ይሄ የመጨረሻው ይሆናል ተብሎም አይጠበቅም። የፕሪሚየር ሊጉን ዋንጫ ለማንሳት ይደረግ የነበረን ፉክክር የፕሪሚየር ሊጉን ውክልና ወስዶ በአውሮፓ ቻምፒዮንስ ሊግ ለመግባት የነበረውን ትንቅንቅ የሚያስንቅ ይመስለኛል። የተጫዋቾች ዝውውር ላይ የመጎበዝ ግብግቡ ሁሉም የቻሉትን እያደረጉ ነው። በእኔ እምነት ሲቲ፣ ሊቨርፑል እየመሩ ይገኛሉ። ያው ሊቨርፑል ገና መጨረስ አለበት። የዊርትስን ዝውውር ግን አብዛኞቹ ሰዎች ኮንቪንስር ናቸው ዊርትስ የሊቨርፑል ተጫዋች መሆኑ አይቀርም ብለው። ግን ፍሪምፖንግን ማስፈረሙን ደግሞ መርሳት የለብንም። አዲስ ግብ ጠባቂ ማስፈረሙን መርሳት የለብንም። ቼልሲ በጣም ጥሩ እየሰራ ነው ያለው። ማንቸስተር ዩናይትድ ቆራጦ ነው መጥቷል። አርሰናል ፍላጎቶቹ በጣም ያጓጓሉ። ተግባራዊነት ላይ የሚነሱ ጥያቄዎች እንደቀጠሉ ነው። ለማንኛውም አዲስ ነገር ስንሰማ ደግሞ በዚሁ የሸገር ስፖርት ዊዛ በበገደ የዩቲዩብ ቻናል ላይ እንመጣና እናገኛችኋለን። ዛሬ ማታ አራት ሰዓት ላይ ላሚን ያማልን የያዘው ስፔን እንደዚሁም በክርስቲያኖ ሮናልዶ የሚመራው ፖርቹጋል የዋንጫ ጨዋታቸውን ያደርጋሉ በዩኤፋ ኔሽንስ ሊግ። እሱ ጨዋታ እስኪደርስ ድረስ እንደነዚህ ባሉ መረጃዎች ከኛ ጋር ቆይታ እንድታደርጉ በድጋሚ እንጠይቃለን። በያላችሁበት ሰላም ሁኑልን።